የኤርትራው ፕሬዚዳንት የተቀበልንበት ነው። እንደዛ አሽቃባጭ በሚመስል መልኩ ተቀብለ ነው። ግን የሰራውን ስራ እያያችሁት ነው። በአንዳነት ክፉ በሽታ ነው። በአንዳነት መጥፎ ነው። በአንዳነት መጥፎ ነው። ቆሻሻ ነው። ሳይገል አይለቅም እንደዛ ነው። ትንሽ ትልቁ እዛው በረከሰው ነገር ላይ ከተነካካ በኋላ ስለማይድን እስከ ሞቱ ድረስ ያው በአንዳነቱን ይዞ ለመቀጠል ጥረት የሚያደርገው ማለት ነው። ከዛ ውጭ ምንም እውነቱ ይዞ የሚጠቅም የሚያድን ነገር ይዞ አለም ማንም ሰው ተከራከራችሁ ያለው በዛ ስሜት እያንዳንዱ ሰው ራሱን ለማዳን ራሱን ለመጥቀም ነገሩ እንደውም ለመረዳትም ሆነ ለማስረዳት በሚያስችል መልኩ ቢሆን ቢሆን ቢሞክር ጥሩ ነው ነው ማለት የምንፈልገው ቢኮዝ፣ ከዛ የተሻለ ነገር ስለሌለ ማለት ነው። ዞርክ በጣም የረበሸ እንትን እያለ ነው፣ ባይስተካከልም ከዚህ በአቀባበል ላይ የነበረውን ነገር ለማውራት ፈልጌ ነው። ይህንን እያልኩ ያለሁት እሱንም ማስታወስ ነው። ያንዳንዱ ሰው በዛ ስሜት ራሱን ለመጠበቅ የተሰራውን ነገር እያስታወሰ ዛሬ ላይ ለደረሰበት ከእናት አባቱ ኦር እንደዛ ከሆነው ነገር ሁሉ አያቱን ቅድሚያቱን ሁሉ እየቆጠረ እንደሚመጣው ሁሉ ዛሬ ላይ ለደረስንበት ማንኛውም ስኬትም ይሁን ውድቀት ከኋላ ያሉ ታሪኮችን እያነሱ መምጣት ብንደምድ የሚል መልእክት ነው ያለኝ ነው። ክብር ፕሬዚዳንት ሳህለወርቅ ዘውዴ የፊትሪ ፕሬዚዳንት ክብርት ወይዘሮ ከሪያ ኢብራሂም የፍትሪ ፌዴሬሽን ምክር ቤት አፈ ጉባኤ፣ ክብርት ዶክተር ሄሮት ካሳው የፍትሪ የባህልና ቱሪዝም ሚኒስቴር፣ ክቡር ፕሮፌሰር ሃሪሶን ቪክተር የአፍሪካ ሕብረት የኢኮኖሚ ጉዳዮች ኮሚሽነር፣ የተከበራችሁ የፌዴራልና ክልል ከፍተኛ የስራ ኃላፊዎች፣ ክቡራን ሃይማኖት መሪዎችና አባት አርበኞች፣ እንዲሁም ከተለያዩ አካባቢዎች እዚህ በመካከላችን የተገኛቸውና ጥሪ የተደረገላችሁ የተከበራቸው የተከበራችሁ የአድዋና አካባቢዋ ነዋሪዎች፣ ክቡራትና ክቡራን ከሁሉ በፊት ከተለያዩ አካባቢዎች ለመጣችሁም ሆነ በዓሉን ለማክበር ከአድዋና አካባቢዋ ለተሰባሰባችሁ ህዝቦች በራሴና በትግራይ ብሔራዊ ክልላዊ መንግስት ስም እንኳን ለአንድ መቶ አራተኛው ዓመት የአድዋ የምላ ጥቁር የህዝቦች የነጻነት በዓል በሰላም አደረሳችሁ አደረሰን ማለት እወዳለሁ። በአድዋ የተሰራው አንጸባራቂ የድል ታሪክ የብዙ ትምህርቶች ምንጭ የሆነ አገራዊ፣ አህጉራዊና ዓለም አቀፋዊ ፋይዳ ያለው ታሪካዊ ድል ነው። አያቶቻችንና ቅድመ አያቶቻችን ለአገራቸው ክብር፣ ብሔራዊ ጥቅም፣ ህልውናና ልዕልና ማስከበርና ማስጠበቅ ግዴታና ኃላፊነት ያላቸው መሆኑን በመገንዘብ ከፍተኛ ስልጠናና ዝግጅት ካለው የጣሊያን ሰራዊት የማጠቃለያ ውጊያ በአድዋ በመግጠም ጦርነቱን በማሸነፋቸው ደካማ ተብሎ የሚፈረጅ ህዝቦች ሳይለያዩ በጋራ ለጋራ ተራማጅ ህዝባዊ ዓላማ ከተነሱ ሊገመት ሊተነበይ የማይችል ውጤት ማስመዝገብ እንደሚችሉ አድዋ ህያው ምስክር ነች። የአድዋ ድል የአድዋ ድል ለውጭ ኃይል ተጽዕኖና ጣልቃ ገብነት እንደማንንበረከክ ለነፃነታችንን ሁሉ ለመክፈል ወደኋላ ያመንን ህዝቦች መሆናችን ያሳያል። ከአድዋ ድል ታሪክ እንደምንረዳው የወራሪ ጦር ሰራዊት መሪ የነበረው ጀኔራል በኢትዮጵያውያን አርሶ አደሮች ሲማረክ የሰራዊት ዋና አዛዥ ጀኔራል ደግሞ ከአጃቢዎችና ከተበታተኑ የጣሊያን ወታደሮች ጋር የሀፍረት ሸማ ለብሶ ወደ መጣበት የተመለሰበት የዓለምን ህዝብ ያስደነገጠ ባላደጉ ሀገራት ይፈጸማል ተብሎ የማይታሰብ ድንቅ ድል በአድዋ ተመዝግቧል። አድዋ አርሶአደር ኋላቀር ጥቂት መሳሪያዎችን ጦርና ጎራዴን ይዞ በርካታ መድፎችን ብዙ ሺህ ቀላልና ከባድ መትረየሶችን፣ በርካታ ዓይነት ነፍስ ወከፍ ጠመንጃዎችን በመቶ ሺዎች የሚቆጠሩ መሰል ጥይቶቻቸው ጋር የማረከበትና እና አኩሪ ጀብዱ የፈጸመበት ታሪካዊ ቦታ ነው። ከዚህ የምንወስደው ትምህርት ዘመናዊ መሳሪያ መታጠቅ አለመታጠቅ፣ የወታደር መብዛት ማነስ፣ መሰልጠን አለመሰልጠን የየራሳቸው የየራሳቸው አዎንታዊና አሉታዊ ጫና ቢኖራቸውም ህዝባዊ አንድነት፣ እምነትና ጽናት ምንጊዜም የድል ባለቤት መሆንን ነው። ለዚህ አኩሪ ድል ላበቁንና የእብሪት ወረራውን ለመከቱ ጀግኖች አባቶቻችንና እናቶቻችን ታላቅ ክብር ይገባቸዋል። ይህ አኩሪ ታሪካቸው ምንጊዜም እየተዘከረ የሚኖር ያው ድል ነው። በተለያዩ አጋጣሚዎች እንደሚገለጸው አድዋ የኢትዮጵያ ክብር ብቻ ሳይሆን የመላው ዓለም ጥቁር ህዝቦች ክብር የተገለጸበትና ነጻነት የተረጋገጠበት የድል በዓል ነው። የአድዋ ድል በተለይ በወቅቱ በቅኝ ግዛት ቀንበር ወድቀው ለነበሩት የአፍሪካ ሀገሮች እና በዘር መድሎ ይሰቃዩ ለነበሩ ጥቁር ህዝቦች ተስፋን የፈነጠቀ የነጻነት አርማም ነበር። ክብርት ፕሬዚዳንት፣ ክቡራትና ክቡራን፣ አሁን በሀገራችን እየተከሰተ ያለውን የውጭ ኃይሎች ጣልቃ ገብነትና በብሔራዊ ማንነታችን ብሔራዊ ክብራችንና ሉዓላዊነታችን የተደቀነውን አደጋ ለማስተካከልም የአድዋ ጦርነት መንስኤ ከሆነ የውጫሌ ውል በአስተማሪቱ ወስደን ልንጠቀምበት ይገባል። በቅርቡ በኢትዮጵያ ፖለቲካና በህዳሴ ግድብ ዙሪያ በታላላቅ አገሮች ብቻ ሳይሆን በኃላፊ አግዳሚው እየታዩ ያሉ ጣልቃ ገብነቶች እነ መነሻ ምክንያታቸው ታውቀው ተገቢ ጥንቃቄ በመውሰድ ወቅታዊ በሳልና የማያዳግም ምላሽ መስጠት ይገባል። ሰሞኑ የህዳሴ ግድብን አስመልክቶ የቀረበው የውል ሰነድ ቆም ብለን ከውጫሌ ውል በመማር በውሉ የሰፈሩ ሀሳቦችና ቃላቶች በሉዓላዊነታችን ላይ የመጡ ከዛም አልፈው ለሌላ ጂኦ ፖለቲካ ዓላማ ማስፈጸሚያ ገጸ በረከትና እጅ መንሻ ሆኖ እንዳያገለግል በከፍተኛ ጥንቃቄና ኃላፊነት መፈጸም ይገባዋል። ወደ ጦርነት ካስገባን የውጫሌ ውል ሳንማር ቀርተን በሀገር ላይ ጉዳት ቢደርስ ይህ ሌላ ስህተት ሳይሆን የምታስጠይቅ ትልቅ ጥፋት መሆኑ አይቀርም። የድሮ ቀኝ ገዢዎች የሚፈልጉትን አገር ወረው በጉልበት በመሰሪያ ይገዙ እንደነበር የሚታወቅ ሲሆን የአሁኑ ቀኝ ገዢዎች ግን አገሮች የፖሊሲን ነጻነት እንዳይኖራቸው በሪፎርም በብድርና እርዳታ ስም ለእነሱ የሚጠቅም ለውጥ እንዲደረግ በመጫን በቁጥጥራቸው ስር በማስገባት ዜጋው በመሰለው አገሩ እንዳያስተዳድር የሚያደርጉ መሆኑን በመገንዘብ እኛም እንደ ቅድመ አያቶቻችንና አያቶቻችን አገራችን ከማንኛውም የውጭ ጣልቃ ገብነት ጠብቀን ነጻነታችን አስጠብቀን ለቀጣዩ ትውልድ ማስረከብ ታሪካዊ ኃላፊነታችንና ግዴታችን መሆኑን መገንዘብ ይገባል። ክብር ፕሬዚዳንት፣ ክቡራትና ክቡራን፣ ይህ ዘመን ተሻጋሪ የሆነው የአድዋ ድል ታሪካችን ከኢትዮጵያውያን አልፎ የሁሉም የጥቁር ህዝቦች የነጻነት ምልክት ሆኖ ሳለ በተገቢ ሁኔታ መጠናት፣ መጠበቅ፣ መተዋወቅ ይገባው ነበር ይገባዋልም። ይህ አኩሪ ታሪካችን ከትውልድ ትውልድ እንዲተላለፍ አድዋና አካባቢዋ በስፋት በማልማትና ዋና የቱሪስት መዳረሻ ለማድረግ ከፍተኛ ርብርብ ሊደረግ ይገባዋል። ቀደም ሲል የተጀመረ ቢሆንም ከቅርብ ጊዜ ወዲህ የፓን አፍሪካን ዩኒቨርሲቲ በአድዋን ለማቋቋም ተጨባጭ እንቅስቃሴ በመካሄድ ላይ ይገኛል። ይህ የፓን አፍሪካን ዩኒቨርሲቲ በሀገራችን ካሉት ዩኒቨርሲቲዎች የተለየ በአድዋና በሌሎች የጥቁር ህዝቦች አኩሪ የታሪክ ገድል ዙሪያ የሚካሄዱ ምርምሮችና ተዛማጅ ስራዎች ለተመራማሪዎች አገልግሎት የሚሰጥ ልዩ ዩኒቨርሲቲ ነው። ይህ ልዩ ዩኒቨርሲቲ በዓለም ያሉ ጥቁር ህዝቦችና ተራማጆች ትብብር የሚሰራ ቢሆንም እኛ የኢትዮጵያ ብሔር ብሔረሰቦች እና ህዝቦች በተለየ ተባብረን በአንድነት ዩኒቨርሲቲውን መስራት ይጠበቅበናል። በመሆኑም የትግራይ ክልል ዩኒቨርሲቲው የግንባታ ስራ እስከሚጠናቀቅ በገንዘብና በአይነት ድጋፍ ለመስጠት ቃል በገባው መሰረት የፓን አፍሪካን ዩኒቨርሲቲ ፕሮጀክት ማስተር ፕላን ና ዲዛይን ስራ በማስጀመር የማስተር ፕላኑ ስራ በማገባደድ ወደ ዝርዝር ዲዛይን በመሸጋገር ላይ ይገኛል። ከዚህ በተጨማሪ ሌሎች ዝግቶች በመካሄልም ላይ ይገኛሉ። ሆኖም ግን ይህ ስራ የሁላችን በመሆኑ ሁሉም ተባብሮ መስራት የሚገባው ትልቅ ታሪካዊ ፕሮጀክት ነው። ይህ የአድዋ ታሪካችን በቱሪዝም ና በሌሎች ኢኮኖሚያዊ ጥቅሞች ገጽታም ህዝባችን ተጠቃሚ ለማድረግ በቀጣይ አቅም በፈቀደ ዝርዝር ስራዎችም ይካሄዳሉ። በዚህ ሁሉ ተግባር እየተሳተፋችሁ ያላላችሁ ሀገር ወዳድ ምሁራንና በየደረጃው እያስተባበራችሁ ላላችሁ ልዩ ልዩ ኮሚቴዎችና የስራ ኃላፊዎች እንዲሁም በፕሮጀክቱ ማስተርፕላንና የዲዛይን ስራ በኃላፊነት መንፈስ እየተሳተፋችሁ ያላችሁ ኩባንያዎች በራሴና በትግራይ ብሔራዊ ክልላዊ መንግስትና ህዝብ ስም የላቀ ምስጋና ያገናገብላቸዋለሁ። የአድዋ ድል ስናስብ መዘንጋት የሌለበት ጉዳይ አገር ተረካዊ ወጣቱ ትውልድ የቀደምት ጀግኖች አባቶቻችን ተጋድሎ በማስታወስ ለኋላ ሁኔታችንን ከማንኛውም የውጭ ጣልቃ ገብነት በመከላከል ሰላም በማስጠበቅ በጸረ ድህነትና ኋላ ቀርነት ትግሉ በተነሳሽነትና በቁርጠኝነት መንቀሳቀስ እንዳለባቸው ለማሳሰብ እወዳለሁ። በመጨረሻም ይህ ታላቅ ክብረ በዓል በደመቀ ሁኔታ እንዲከበር ላደረጉ የባህልና የቱሪዝም ሚኒስቴር፣ የትግራይ ማዕከላዊ ዞን አስተዳደር፣ የአድዋ ከተማ አስተዳደርና ህዝብ ከፍተኛ ምስጋና ይናቀርባለሁ። ክብር ለሰማዕታት። የአድዋ ድል የመላው ጥቁር ህዝቦች ድል ሆኖ ሲታወስ ይኖራል። አመሰግናለሁ። ይ ክልል ምክትል ርእሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ከኤርትራ ፕሬዚደንት ኢሳያስ አፈወርቂ ጋር በትግራይና ኤርትራ መካከል ያለውን ግንኙነት በተመለከተ ውይይት ማካሄዳቸውን ተናገሩ። ውይይቱ የተደረገው የሑመራ ኡም ሓጀር መስመር በተከፈተበት ወቅት መሆኑንም ገልጸዋል። የትግራይና ኤርትራ ግንኙነት መሻሻል

የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ትናንት ምሽት ለጋዜጠኞች የሰጡት መግለጫ ከኤርትራ ጋር የሚያዋስኑ ድንበሮች መከፈት፣ ከፕሬዚደንት ኢሳያስ አፈወርቂ ጋር ያደረጉት ውይይትና በትግራይ አንዳንድ አካባቢዎች የመከላከያ ሰራዊት እንቅስቃሴ በተቃዋሚዎች መገታት የሚያወግዝ ሀሳቦች የተነሱበት ነበር። በኢትዮጵያና ኤርትራ የሰላም ጉዳይ የሁለቱ ሀገራት መሪዎች ከሚያደርጉት ስምምነትና ውይይት በተጨማሪም የትግራይ መንግስት ከኤርትራ መሪዎች ጋር በተለያዩ ዩ ጊዜያት ውይይት ማካሄዱ ተናግሯል። ዶክተር ደብረጽዮን እሳቸው ከፕሬዚደንት ኢሳያስ ጋር ሁለት ጊዜ አጭር ውይይት ያካሄዱ መሆናቸው ገልጸው፣ ከትናንት ወዲያ የሑማራ ኦም ሐጀር መስመር መከፈት ጋር ተያይዞ ግን ረዘም ያለ ጊዜ ወስደው የጋራ ጉዳዮች ላይ ውይይት ማካሄዳቸው ተናግሯል። ከፕሬዚደንት ኢሳያስ ጋር ለብቻቸው ተለይተው በትግርኛ መወያየታቸው ገልጸዋል። ብዙ ነው መስመር ሕመራ ለብቻችን ተለይተን ብዙን ያወራ ነው ማለትም ስለ ዝምድናችን ስለ የሕመራ መስመር መከፈት ብቻ አይደለም ያወራ ነው እሱማ እሳቸውና ጠቅላይ ሚኒስትር ዶክተር አብይ መጥተው ከፍተውታል ያለቀለት ጉዳይ ስለሆነ ስለ እሱ ብዙ ያወራ ነው ነገር የለም ስለ ዝምድናችን አውርተናል የሚታያቸው ነገሮችም አንስተዋል የቆየ ችግር እንደነበረን ስለሚታወቅ ዝምድናችን በአጭር ጊዜ ንግግር የሚያልቅ አይደለም ነው ያሉት የዛላንበሳ ሰርሃ መስመር መዘጋቱ በተመለከተ ከፕሬዚደንት ኢሳያስ ጋር መነጋገራቸውና ጉዳዩ ከሌላ ጋር የማያያዝ በመሆኑ ድንበሩ የተዘጋው ስርዓት ለማስያዝ በመሆኑ ለሁላችንም የሚጠቅም ነው ብለዋል። በዚህም ወደ ጉምሩክ ስርዓት ለመግባትና የወጪ ገቢ እንቅስቃሴም በስርዓት እንዲሄድ ለማድረግ ነው ሲሉ ተነግሯል። የተጀመረው ህዝብ ለህዝብ ግንኙነት በጥሩ ሁኔታ እየሄደ መሆኑን ገልጸው እንደ መንግስታት ደግሞ ሁለታችንም ፍላጎት እንዳለን በውይይቱ ተመልክቻለሁ ብለዋል። ሚኒስተር ደብረ ጽዮን ከአሁን በኋላም ተመልሰን ወደ ጦርነት የምንገባበት ምክንያት አይኖርም ሲሉ አስምረውበታል። በመሪዎች መሀል የነበረው ቅሬታና ቂም እንተው የሚል ሀሳብ ነው ያለን ያሉ ዶክተር ደብረ ጽዮን ለዚህም መግባባት ወሳኝ በመሆኑ ውይይቱ ቀጣይ ነው ብለዋል። ህዝብን ህዝብ ችግር ይኖርን ቀደሞ ሬን ያድማ አይና ምስተ ሀስተት አመራርሃ ይኔሩ ዘሎ ህዝብ ከህዝብ ጋር ቀድሞም ችግር አልነበረበትም መንገዱ ከተከፈተ በኋላም አይተነዋል የነበረው ችግር በአመራሮች ላይ ነው በአመራር ውስጥ ያለው ችግርም እኛ እንትወው ነው እያልን ያለ ነው። ማን ምን አጠፋ የሚል ወደ ኋላ መመለስ የረዥም ጊዜ ታሪክም ስለሆነ የሚጠቅም ነው ብዬ አላምንም። ልንማርበት ግን እንችላለን። አንተ ይህንን አጠፋህ፣ አንተ ደግሞ ይህንን አጠፋህ መባባሉ በመሀሉም ያለ መግባባት ሊያመጣ ይችላል። ለታሪክ ያስፈልጋል። የተቀየሙት ነገር ካለ ካነሱት፣ ከተነጋገርንበት የተሻለ ነው። ለግንኙነቱም አጋዥ ስለሆነ ስሜታ አውጥተህ ከተነጋገርክ ዝምድናውን ለማጠናከር ያግዛል። ምክንያቱም ውስጥህ ሳይቀበለው ቅር እያለህ ዝምድ ና እንኳን በመንግስት በቤተሰብም ይከብዳል ነው ያሉት። በኢትዮጵያና ኤርትራ ለሚደረግ ሁለንተናዊ ግንኙነትም ትግራይ ከኤርትራ ጋር የምታካሄደው ግንኙነት ከፍተኛ አስተዋጽኦ አለው ሲሉ ተናግሯል። ብፍላይ ምስ ትግራይ ዘሎ ርክብ ከም መንግስቲ ምርድዳ በተለይ ከትግራይ ጋር ያለው ግንኙነት እንደ መንግስት ወደ ተሻለ ነገር ሊያሸጋግረው የሚችል ነው። በሁለታችን መሀል እንደ መንግስት ለመቀራረብ ፍላጎት አለ። ተመልሰን ወደ ጦርነት መግባት የለብንም። ይህ ለሁላችን ስለማይጠቅም፣ ይበቃናል ነው ያልነው። በበለጠ ደግሞ ተወያይትን እንደ መንግስት መግባባት ፈጥረን ቀጣይ የልማት የንግድ ኢንቨስትመንት ሲሆን የወደብ ስራዎች ሊያግዝ ይችላል። ይህ እንደ ፌዴራል የሚሰራ ቢሆንም የትግራይና የኤርትራ ግንኙነት ለዚህ አመቻቻል። በስፋት ከኤርትራ ጋር የምትዋሰን ትግራይ እንደመሆኗና እንደሚታወቀው ደግሞ እንደ ህዝብ በሁለቱም ትግርኛ በስፋት ነው የሚነገረው ነው ያሉት። ውይይቱ እግረ መንገዳችን ቢሆንም ያካሄድ ነው ለመጀመሪያ ጊዜ ሰፋ ያለ ጊዜ ወስድን ስለ ቀጣይ የትግራይና ኤርትራ ዝምድናና አብረን የምናድግበት ጉዳዮች ላይ ከፕሬዚደንት ኢሳያስ ጋር ተነጋግረናል ብለዋል ዶክተር ደብረ ጽዮን በመጨረሻም ተገናኝተን ሰፊ ውይይት ለማካሄድ ተስማምተናል ብለዋል ምክትል ርዕሰ መስተዳድሩ በመግለጫቸው ከአማራ ክልል ጋር ስላለው ግንኙነትም ተናግረዋል በሁለቱም ክልል አመራሮች መሀል የሀሳብ ልዩነት አለ ይህም በግልጽ የሚታወቅ ነው ያሉ ሲሆን ይህ ደግሞ በውይይት ነው መፈታት የሚገባው ብለዋል

ሰሜን ህዝብ ለመውጣት ሲጀምር የነበረውን መሰረት ያደርግ ነው። ሰሜን ህዝብ ሳይጠቃ ሳይጎዳ በፊት መንገድ እየዘጉ ማለት ነው። በኤርትራ ድንበር አካባቢ የነበረውን የኢትዮጵያ ሰራዊት ወደ ሌላ ቦታ ለማዘዋወር እየተሰራ ያለውን ስራ ለማደናቀፍ ሙከራ እያደረገ ያለ ኃይል መኖሩን ምክትል ጠቅላይ ኤታ ማዦር ሹም ጀኔራል ብርሃኑ ጁላ ተናግረዋል። ሁኔታው ተቀባይነት እንደሌለው የገለጹት የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታ ማዦር ሹም ድርጊቱ መከላከያ ሰራዊትን አያስቆምም ብለዋል። እስክንድር ዱኔው ዝርዝራ አለው። የኢትዮጵያ ጦር ኃይል አዛዦች በፓርላማ ቀርበው ማብራሪያ ሲሰጡ ብዙም የተለመደ አይደለም። ሰሞኑን በኢትዮጵያ የህዝብ ተወካዮች ምክር ቤት የሆነው ግን ይህ ነበር። የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታ ማዦር ሹም ጀኔራል ብርሃኑ ጁላ በወቅታዊ የጸጥታ ሁኔታዎች ላይ ማብራሪያ ሰጥተዋል። የሰሜን እዝ አካል የሆነን ሰራዊት ከትግራይ ክልል ወደ ሌላ ቦታ ለማዘዋወር እየተሰራ ያለው ስራና የገጠመው እንቅፋት ደግሞ ከነዚህ ወቅታዊ ሁኔታዎች አንዱ ነው። ከባድ የጦር መሳሪያ ጭምር ይዘው ሲጓዙ የነበሩ የመከላከያ ሰራዊት መኪናዎች ሽሬ ከተማ አቅራቢያ መንገድ እንደተዘጋባቸው የተዘገበው ሰሞኑን ነው። ተመሳሳይ ክስተቶች ማጋጠማቸውም እየተነገረ ነው። የኢትዮጵያ ጦር ኃይሎች ምክትል ጠቅላይ የታማዦር ሹም ጀነራል ብርሃኑ ጁላ ለፓርላማ አባላት ሲናገሩ ድርጊቱን አውግዘዋል። የመከላከያ ሰራዊትን እንቅስቃሴም አያስቆምም ነው ያሉት። መከላከያን ማንም ሊያግተው አይችልም ሲሉም ተናግረዋል። ይህንን የሚያደርገውም ህጋዊው የትግራይ መንግስትና ህዝብ አይደለም በማለት አብራርተዋል። ክልሉ ሰራዊቱ ከቦታ ቦታ እንዳንቀሳቀስ የማድረግ ፍላጎት የለውም። ክልሉ ማለት ህጋዊ የተደራጀው የትግራይ መንግስት ማለት ነው። ሰራዊቱ የትግራይ ህዝብ ሰራዊትም ነው። የትግራይ ህዝብ ሰራዊት አግት እናም ጀነራሉ ለዚህ እንቅፋት የመፍጠር ተግባር ተጠያቂ ያደረጉት ህጋዊ ከሆነው የትግራይ ክልል መንግስት ውጭ የሆነውን አካል ነው። ስጋት እየፈጠረ መኖር የለመደ አካል አለ ብለዋል። ይህ አካል ህዝብን ሽፋን አድርጎ ትርምስ ለመፍጠር እየሞከረ መሆኑንም አስረድተዋል። ይህ አካል ሲሉ የገለጹት ማንን እንደሆነ ግን በዝርዝር አላብራሩም። ሰራዊቱን ከኤርትራ ድንበር ወደ ሌላ ቦታ ለማዘዋወር ምክንያት የሆነውም እየተፈጠረ ያለው የሰላም ሁኔታ መሆኑን ጀነራል ብርሃኑ ጁላ አብራርተዋል። የወረራ ስጋት አለ ብለን አንወስድም ምክር ቤት ፊት ነው የተናገርኩ ያለሁት። እንደዚህ አይነት ስጋት የለም። እንዲሁም ያለው ወደ ትብብር፣ ወደ ሰላም፣ ወደ ልማት አብሮ ወደ ማደግ ያለ እንደዚህ ነው ያለው። በኤርትራ መከላከያ ሰራዊት ውስጥም ጦርነት አይፈልግም። የኤርትራ አመራርም ከኢትዮጵያ ጋር ጦርነት አይፈልግም። የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀኔራል ብርሃኑ ጁላ በሌሎች ወቅታዊ የጸጥታ ጉዳዮች ላይ ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የትግራይ ክልል ህዝብ ህጋዊ በሆነ መልኩ የመከላከያ ሰራዊት ከቦታ ከቦታ ወደ ቦታ በመንቀሳቀሱ ሳይረበሽ በልማት ላይ ሊያተኩር እንደሚገባ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል አሳስበው የኢትዮ ኤርትራ የሰላም ግንኙነትን ለማጠናከር እንቅስቃሴ ተጠናክሮ እንደሚቀጥልም ምክትል ርዕሰ መስተዳድሩ ተናግረዋል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በሰጡት ጋዜጣዊ መግለጫ በተወሰኑ ቦታዎች ከመከላከያ እንቅስቃሴ ጋር በተገናኘ የሚታዩ ተቃውሞች ሰላምን ወደ ማደፍረስ እንዳሄድ ትኩረት ሊሰጠው እንደሚገባም ገልጿል። የህብረተሰቡ ፍላጎት ህገ መንግስቱንና ህገ መንግስታዊ ስርአቱን መጠበቅ ነው ያሉት ዶክተር ደብረጽዮን ገብረ ሚካኤል በክልላችን ወደ ጸብ የሚያስገባ አንዳችም እንቅስቃሴ አንፈቅድም ብለዋል። ናይ ምክልኻል ሓይሊ ናብ ምግትታር ንኣቶለና ታሕቲ ንሱ የድልና ንኣነ ኣይጠቅመን ምስ ናይ ምክልኻል ሓይሊ ንጋሸ ኣይግባእ ንሱ ከምታ ዝመፃናያ ተሓባቢርና ኢና ክንሰርሕ ዘለና ከመከላከያ ሰራዊት ጋር ወደ መሳሳብ መግባት አያስፈልገንም። ከመከላከያ ሰራዊታችን ጋር በጭራሽ መጋጨት የለብንም። እንደ በፊቱ አብረን ነው መስራት ያለብን። ሰላማችን እናረጋግጥ ነው እያልን ያለ ነው። ሰላማችን ከሚያረጋግጥልን አካል አንዱ ደግሞ መከላከያ ሰራዊት ነው። መከላከያ ሰራዊት ሕገ መንግስትና የፌዴራል ስርዓቱን ለመጠበቅ ነው የተቋቋመው። የእኛ ፍላጎት ደግሞ ይህ ነው። ሕገ መንግስትን ፌዴራል ስርዓትን ዶክተር ደብረ ጽዮን የክልሉ መንግስት ለጉዳዩ ትኩረት በመስጠት እየሰራ መሆኑንም ገልጸዋል። ደሁን ይመጽል ነው ካብ ዝብል ዝውገስ መነሻው ከቅንነትና ከስጋት የመነጨ መሆኑን እንገነዘባለን። ሌላ ችግር ይመጣብን ይሆናል ከማለት የተነሳ ጥንቃቄው ይመሰገን ይገባል። አሁን መጠንቀቅ አለብን። በተናጠል ወደ እርምጃ መሄድ አስፈላጊ አይደለም። ችግር ካለ ጉዳዩ በቀጥታ የሚመለከተው የክልሉ መንግስት ከፌዴራል ጋር በመሆን ይፈታዋል። መንግስትን እንደ ሪፖርተራችን ገብረ እግዚአብሔር ኃይሉ ዘገባ የኢትዮ ኤርትራ የሰላም ግንኙነትን ለማጠናከር የተጀመረው እንቅስቃሴ ተጠናክሮ ይቀጥላል ብለዋል።